በመጽሐፍ ቅዱስ ውስጥ ማርያም የተመሰገነችበት አንድም ቦታ የለም። ትመሰገናለች የሚል በመጽሐፍ ቅዱስ ውስጥ የለም የለም። ከሌለ እናንተ ልብ ወለድ ስራ ሰርታችኋል ማለት ነው። ማኅበረ ምዕመኑን ምእመኑን አስታችሁታል። ክብራትና ክብራት በእግዚአብሔር ስም እንደምናላችሁ፣ እግዚአብሔር የተመሰገነ ይሁን። የድንግል ማርያም ክብር በእውነት በወላችን ላይ ደርመ ነው። በቅድሚያ ስለ ድንግል ማርያም እንግዲህ ምስጋና ሰውየው ያላወቀው ያላነበበው ድራማ የሆነው ሰውየ አይደለም ምስክርነት የሚሰጠው ለድንግል ማርያም ምስጋና። ምስክር የሚሰጡት ቅዱሳን እሷን አምነው አማላጅነቷን እናትነቷን አምነው የሚማጸኗት ሰዎች ብቻ፣ ከዚያ መጽሐፍ ቅዱሱ ነው ምስክርነት የሚሰጠው። ሰውየው መጽሐፍ ቅዱስን አንብቦ ምስክርነት ይሰጣል ማለት አይቻልም። ለምን? አንደኛ አያነበውም፣ ሁለተኛ አያውቀውም፣ ሶስተኛ መጽሐፍ ቅዱሱ ልቦለድ ነው እሱ ደግሞ ልቦለድ ሲል አለማፈሩ። መጽሐፍ ቅዱስ እግዚአብሔር በወዳጆቹ አናግሮ ያጻፈው ያስተረጎመው መጽሐፍ ቅዱስ ነው። እራሱ የተናገረው ወዳጆቹ መላእክት የመሰከሩላት ነው። መጽሐፍ ቅዱስ ላይ የምናነበው እኛ እንደ እርሱ ልቦለድ አይደለም የምናነበው። ለማንኛውም ግን መልእክቱ እንዲደርሰው ምዕራፍ ቁጥሩንም ባያውቀውም ባያነበውም በጆሮው እንዲሰማው፣ ተመልካቾችም ሁሉም ስለ ድንግል ማርያም ምስጋና፣ ምስክርነት እንዲሰጡ በሰፊው በእውነት ምስክርነት እንዲሰጡ ሁላችሁም ኮፒሊንግ ሸር በማድረግ ያላችሁን አስተዋጽኦ አድርጉ። እንደው ለድንግል ማርያም ያልመሰከረ መጭት ለማን ይመሰከራል? መጽሐፍ ቅዱስን ብናነበው ብንገብጠው እኮ የድንግል ማርያም ምስክርነት ነው የሚገኘው። የድንግል ማርያም ምስጋና ነው የሚገኘው። ሰውየው ስላላነበበው ስለማያውቀው እንጂ ስላሏለበት እንጂ። ለድንግል ማርያምማ ምስጋና እንደው ብዙ መጥቀስ ይቻላል፣ ብዙ መናገር ይቻላል። ግን ለተወሰነ እንደ ውስ ለአብነት ያህል መሐሌ ምዕራብ፣ መሐሌ ማለት የሶሎሞን መሐሌ ምዕራብ አራት ቁጥር አንድ ላይ አንቡት። ነያ ሰናይት ጥንታሪ ነያ ሰናይት አእይንት ዘርግብ። ነያላት ሰሎሞን በመንፈስ ቅዱስ ገልጦለት በትንቢት ገና ሳትወለድ በትንቢት ነው የተገለጠለት። ወዳጄ ወይ ነይ እነሆ ወዳጄ የተመሰገንሽ፣ ምስጋና ይገባሻ። አእይንት ዘርግብ የአይኖችሽ ሽፋሽሽ ብቻ አይኖችሽ የርግብ የሚመስሉ እንደ ምሳሌ ስላጣላት እኮ ነው። ከዚያ ደግሞ በገነት በአትክልት ቦታ በአበባ ከመ ጽጌረዳ እያለ መዓረ ንህብ በሙሽራ እየመሰለ ያመሰግናት። ምዕራፍ አራትን በተለይ ከአንድ ጀምራችሁ እስከ መጨረሻው አንብቡት። የድንግል ማርያም ምስጋና ነው። ሰሎሞን በምሳሌ እንዴት አድርጎ እንዳመሰግናት ብዙ የማር የተወደደ ምሳሌ እየሰጠ ያመሰግናት። እሱን ይብል በእውነት ይሄ ብቻ በቂ ነው በቂ ነው። ሰውዬው ባይገባው ባይረዳው፣ እርግጥ እንኳን የሰሎሞን ምሳሌ አይደለም ቀርቶ እንደው ግልጥ ሆኖ የተተረጎመውንም አያነበው። ይሄስ እንደው በምሳሌ የተነገረ ስለሆነ አይረዳውም አያውቀው። ይሄን ቀርቶ እንደው ግልጥ ሆኖ የተነገረውን የተተነተነውንም፣ የተተረጎመውንም፣ ራሱ የተብራራውንም አያነበውም አይችለው። ስለዚህ ለድንግል ማርያም ምስክርነት እንኳን አይደለም ሰው ቀርቶ መልአኩ ቅዱስ ገብርኤል አይደለም እንዳያመሰግናል ሉቃስ ምዕራፍ አንድ ቁጥር ሀያ ስምንት ላይ መመልከት ይቻላል። ሁልጊዜ የሚጠቀስ የሚነበብ ነው። ይሄ ለድንግል ማርያም ምስጋና ምስክርነት የሰጠው ከሰው ይልቅ ቅዱስ ገብርኤል ነው። ተፈስህ ተሰረት ኦምሊ ተጸጋ እግዚአብሔር ምስሌቂ፣ እግዚአብሔር ከሥጋ ሥጋ ከነፍስ ነፍስ ነስቶ ካንቺ ሰው ሆኗልና፣ ተፈስህ ደስ ይበልሽ፣ ምስጋና ይገባሻል እያልኩ ነው ያመሰገናት። ምስጋና ይገባሻል ነው ያላ። ይሄ መጽሐፍ ቅዱስ አይደለም እንዴ? ምን አይነት ነው መጽሐፍ ቅዱስ የለም እያለ ሲጠቅስ። ለነገሩ መጽሐፍ ቅዱሱ ሌላ ነው፣ ልብ ወለድ ነው የእሱ። አይገናኙም ከዚህ ጋር፣ አንድ ብሎ አይሄድም። ሌላው ስለ ድንግል ማርያም አሁንም ከዚያው ዝቅ ብላ ምዕራፍ ሉቃስ ምዕራፍ አንድ ቁጥር አርባ ሁለት ላይ ኤልሳቤት እንኳን ቡሩክት አንቲ ማልስት ውብሩክ ቤከብስኪ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ቡሩክት ነሽ፣ ንዕድ ነሽ፣ ክብርት ነሽ አለቻት። ይህ ምስጋና አይደለም እንዴ? እንዴት! ኧረ እንደው በእውነት አድርሱ ሊሸራ አድርጉና እርግጥ መጽሐፍ ቅዱስ ሌላ ነው ብያለው። ሰውየው የማያውቀው የማይረዳው ልብ ወለዱ ብቻ ነው ዝም ብሎ የሚያካሄደው እንጂ አድርሱል። የድንግል ማርያም ምስጋና በዚህ ብቻ የሚቆም አይደለም። መላእክት በሰማይ በምድር ደቂቃ አዳም ንዕድ ነሽ ክብርት ነሽ ልዕልት ነሽ እያሉ ነቢያት በስንት ምሳሌ ነው እየመሰሉ ያመሰግማት። በስንት ምሳሌ እኔ እንደው እንደ እንትን ነው ነቢዩ ዳዊት መዝሙር መቶ ሰላሳ አንድ ላይ ሲያመሰግናት ማለት እግዚአብሔር እኮ ነው አድሮ ያናገረው እሱንም 31 13 ላይ መዝሙር 31 131 ቁጥር 13 ላይ እስማሃርያ እግዚአብሔር ለጽዮን ዋደራ ከመ ትኩኖ ማደሪያው ትሆን ዘንድ በእሷ የጸነት ዘንድ መረጣት ብሎ እኮ ነው ያመሰገነ። ምስጋናዋን የመሰከረላት ነው ልዩ ምን አይነት እንደሆነ እኔ እንደማስረዳቸው አይገባኝም። መጽሐፍ ቅዱስ በሞላ ብናነበው በነቢያት በምሳሌ

ነው ያለው። ኑ ነው ያለው። ዛሬ ስንቱ የድንግል ማርያም ምስጋና እንደ ብቻ ግን፣ ለማንኛውም እኔ እዚህ ጋር ይበቃኛልና ለምስክርነት ያህል ነው የቀረብኩት። ሸራ አድርጉልኝ።